ዶናልድ ትራምፕ አርብ ዕለት ከዩክሬኑ ፕሬዝዳንት ዜሌንስኪ ጋር በዋይት ሃውስ በተገናኙበት ጊዜ ከተወያዩባቸው ነጥቦች አንዱ የዚህ መሳሪያ ጉዳይ ነው። ዜሌንስኪ ሩሲያን መልሶ ለማጥቃት ከአሜሪካ ወሳኝ ወታደራዊ ድጋፍ እንዲደረግላቸው ሲጠይቁ ቆይተዋል። በእጅጉም ተማጽነዋል። ወደ አሜሪካ ባቀኑበት ወቅትም ከትራምፕ ጋር በነበራቸው ውይይት ቶማሃውክ ሚሳኤልን በተመለከተ አውንታዊ ምላሽ እንደሚያገኙ ጠብቀው ነበር። ባለንበት የግሪጎሮሳውያኑ ዘመን ዜሌንስኪ ወደ አሜሪካ ሶስት ጊዜ ተጉዘዋል። ዩክሬን በቅርቡ ዘፍላሚንጎ የተባለ የራሷን ረጅም ርቀት ተወንጫፊ ሚሳኤል መጠቀሟም ተዘግቧል። ሆኖም አሜሪካ ቶማሃውክ የተባለውን የረጅም ርቀት ሚሳኤል እንድትሰጣ ትፈልጋለች። ግና ትራምፕ ሚሳኤሉን ከመስጠት ይልቅ ሩሲያና ዩክሬን ጦርነቱን ባለበት አቁመው በንግግር መፍትሄ እንዲፈልጉ ጥሪ አቅርበዋል። ዜሌንስኪ ግን አሁንም ወሳኝ ያሉትን ሚሳኤል ከአሜሪካ ተቀብለው የመታጠቅ ተስፋ እንዳላቸው ይናገራሉ። በእርግጥ ዩክሬን ቶማሃውክ ሚሳኤልን ያለ ምክንያት አልፈለገችም። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።